ታላቁ የኢትዮጵያ ህዳሴ ግድብ አፍሪካውያን ያለማንም ድጋፍ ግዙፍ ፕሮጀክት መገንባት እንደሚችሉ ያሳዩበት ነው። የህዳሴ ግድብ ስኬት ለዘመናት አፍሪካን እጅ ከተወርች አስሮ የዘለቀውን አሉታዊ ትርክት የቀየረ እንዲሁም ፍርደ ገምድል የቅኝ ግዛት ስምምነቶችና ውሎችን የናደ ነው። ዓለም ፊት ቢነሳትም እንኳ ኢትዮጵያ ጸንታ ግድቡን ለፍጻሜ ማብቃቷ በአፍሪካውያን ዘንድ በራስ አቅም፣ በራስ ሀብትና እውቀት የተፈጥሮ ሀብትን አልምቶ ከድህነት መውጣት እንደሚቻል ያመላከተ ብሎም የአፍሪካውያንን የምልማት እድል ወደ ሌላ ምዕራፍ ያሸጋገረ ጭምር ነው። ይሄ የሰራነው ነገር በኢትዮጵያ ውስጥ ያለውን የመቻል አቅም የሚያሳይ በውጪዎች ደግሞ አንዳንድ ግንዛቤ ባለባቸው ሀገራቶች አፍሪካዎች አይችሉም የሚለውን ነገር ለመስበር በእርግጥም ትልቅ አቺቭመንት ነው ማለት ይቻላል። ስለዚህ ከብዙ አኳያ የነበሩትን አስተሳሰቦች ለመስመር ሪሊ የሚያበረታ ነው። በራሳችን ኃይል፣ በራሳችን አቅም፣ በራሳችን ገንዘብ በእኛው ኢንጂነሮች መሰራቱ ይሄ በዓለም ላይ እንደ ሰንኮፍ በአፍሪካ ላይ የተጫነ በተለያየ በቅኝ ግዛት ውል በተለያየ ናሬቲቭ አፍሪካኖች በቃ ተረጂ ናቸው፣ አይችሉም፣ ሪሶርሳቸውን በትክክል መጠቀም አይችሉም። ገጸ በረከት ሰጥቷቸዋል፣ ግን ያንን ኔቸር የሰጣቸውን ነገር ሁማን ካፓሲቲ ተጠቅመው የሰው ልጅን አቅም ተጠቅመው መቀየር አይችሉም የሚለውን ለብዙ ጊዜ የሚያቀነቅኑትን እንደ ሸረሪት ድር የያዛትን ነገር ለመበጣጠስ የሚጠቅም ከፍተኛ እምርታ ያለው ነገር ነው። ኮሚትመንት፣ ግን ቆራጥ መሆን የህዝብም የመንግስትንም አንድነት የሚፈልጉ ጉዳዮችን ከጠላት ወይንም ተጽዕኖ ከሚያመጡ አካላት ውጭ ተደርጎ ድምፅ አጥፍቶ መስራት እንደሚቻል አንገት ደፍቶ መስራት እንደሚቻል ለሌሎች የአፍሪካ ወንድሞቻችንን የሚያስተምር ነው። እጅ ለእጅ ተያይዘን ያሉንን የተፈጥሮ ሀብት በማልማት እነዛን ደግሞ እርስ በእርሳችን በመለዋወጥ ልንለወጥ የምንችልበትን ትምህርት ሰጥቶናል። ህዳሴ አንድምታው ከዚህም ይልቃል። በተለይም ለፓን አፍሪካዊነት መሰረት በጣለችው የጥቁር ህዝቦች የነጻነት ቀንዲል በሆነችው ኢትዮጵያ ተገንብቶ መጠናቀቁ በራሱ በብዙ መልኩ የሚተረጎም ነው። ለአፍሪካ እምብርት በሆነች የአፍሪካ ህብረት መቀመጫ በሆነች ኢትዮጵያ ላይ መሰራቱ ደግሞ ብዙ ብዙ ትርጉም ይኖራል። ቢኮዝ ኢትዮጵያ የሚሰራ ነገር ሁሉ ኢትዮጵያ እንደ ቀንዲል የአፍሪካ ማማም ስለሆነች ይመነዘራል፣ ይታያል ማለት ነው። ስለዚህ በዓለም ላይ ናሬቲቭ ለውጣሁ ብዙ ቪዲዮችም ብዙ ንግግሮችም ብዙ ይወጡ ነው። ግዳብሴ ማለቁን መጠናቀቁን ተከትሎ ገና ነው እንግዲህ አሁን መጀመሪያ ያለ ነው። ብዙ ትርክቶች ብዙ ሪሰርቾች እንደሚወጡ ነው። ስለዚህ ይሄ ነገር ትልቅ ኮንትሪቢሽን እንደሚኖረው ሪሊ ምንም ጥርጥር ያለው ነገር አይደለም። ይቺ ሀገር ሀብቷን ለጎረቤቶቿ ለማካፈል የማትሰስት መሆኗ ደግሞ ኃይልና የንጹህ መጠጥ ውሃን አብዝተው ለሚሹ የአህጉሪቱና የመካከለኛው ምስራቅ ሀገራት ሌላ ብስራት ነው። ኢኮኖሚክ ኢንቴግሬሽኑን ከኬንያ ታንዛኒያ፣ ሳውዝ አፍሪካ፣ ሳውዲ አረቢያ ይደርሳል። ይሄ ማለት አፍሪካኖች ከአሁን በኋላ የሚቀጥለውን የተፈጥሮ ሀብት በትጋት እና በቆራጠኝነት በታማኝነት ለህዝብ የምንሰራ ከሆነ ኢንቴግሬሽን ይፈጥራል የኢኮኖሚ ኢንቴግሬሽን ደግሞ ለአንድነት መሰረት ነው የሚሆነው ያ መሰረት ደግሞ አለም ላይ የሚገባንን ነገር እያደረግን እና እየጠየቅን ያልተገባውን ደግሞ ለመከላከል በጋራ ለማስቆም የምንችልበትን አቅም የሚፈጥር ትምህርት ሰጥቶን ያለፈ ነው ብዬ መደምደም እችላለሁ ሪጅናል ኢንቴግሬሽን አውሮፓውያኖች በምን በምንጀመሩ በኢነርጂ ነው የጀመሩት። በስቲም በምናምን ጀመሩ፣ ከዛ እያሉ ታክሲ ዩኒየን እያሉ እያሉ መጨረሻ ላይ አውሮፓ ህብረት፣ አሁን ሁሉም ሰው እንደፈለገ የሚንቀሳቀስበት የደረሱት በኢነርጂ ትስስር ነው። ስለዚህ ህዳሴ እንደ ትልቅ ሪኮመንዴሽን የሚወሰደው ለዚህ ነው። ህዳሴ ግድብ ያለውን የሪጂናል ኢንቴግሬሽን ሊያፋጥን ይችላል። የአፍሪካን የትብብር መንፈስንም ሊያሳድግ ይችላል። የአፍሪካ ሰርቶ ማሳየትንም ስለሚያጎላ በብዙ መልኩ ለአፍሪካ አንድነት አስተዋጽኦ አለው።